እኔ ቴዲ እባላለሁ ከናዝሬት ነው የመጣሁት። ለመጀመሪያ ጊዜ ነበር የመጣሁት እዚህ። ዛሬ ሁለተኛ ቀኔ ነው። የመጀመሪያ ቀን ግን እንደዚህ ብዬ ነው የመጣው፣ ወይ ጌታ ውሰደኝ፣ ወይ በነቢዩ አልፈ ተናግረኝ። የመጨረሻው ሰበር ብዬ ነው የመጣው። ምናልባት ፕሮፊት የሚያስታውስ ወይ ደግሞ እኔን ያየኝ ካለ እዛ አካባቢ ነበር የተቀመጥኩት፣ እና ዶኩመንቴን እንደዚህ በእጄ ይዤ ነበር። ነገሩን ትንሽ ላንሳና ምስክነቱ ጋር ልምጣ ቸርች ሳይሆን ቸርቾች ነበሩ፣ አገልጋይ ሳይሆን አገልጋዮች ነበሩ። ብዙ ነገሮች የነበርኩኝ ሰው ነበርኩኝና አንድ አመት ከሶስት ወር ነበረ ጉዳዩ የፈጀና እንደ መንግስት እንደ ካውንስል የሚታወቅ ጉዳይ ነበረ። በብዙ ቦታ መፍትሄ አላገኘውም ነበረ እና ሁለት ቸርቾች ተወስዶብኛል። ሶስተኛ አጥቢያ ደግሞ አሰላ ከተማ ላይ ነበረኝ እሱንም ዘጉ እና እኔና ባለቤቴ፣ እኔና ልጆቼ ብቻ ነበር። ምንም ነገር አልነበረኝ ማለት ነው እና ያው ታሪኩን ብዙዎቻቸው ልብ እንዳይወርድ ምናልባት አንድ ወድ ወንድም ና የተወሰነ ሰዎች እዚ ያሉን የሚያውቁኝ እግዚአብሔር ክብሩን ጠቅሎ ይሰድ። የሁለት ቤተ ክርስቲያን ንብረት ነበር ያጣው የግሌን እኔና ባለቤቴ ለፍቴን ያመጣ ነው ንብረት ነበረ እሱም በራሴ በቀባውና በሾምኳቸው አገልጋዮች አጣው። የራሴ ሽማግሌዎች የግሌንም አጣው። የሁለቱም ቤተ ክርስቲያን ንብረት ከነ ሙሉ ቀጣው ማለት ነው። ይሄ ውሸት እንዳይሆን ሙሉ ዶክመንቶቼ እዚህ ያለ የቪዲዮ ማስረጃ አለኝ፣ የሰው ማስረጃ አለኝ። ማለት ሙስሊም ያቃል ኦርቶዶክስ ያቃል እና ሙሉ እጄን ባዶ ነው የወጣው፣ ምንም ነገር ሳልይዝ ኦልሬዲ። አሁንም የኢትዮጵያ ካውንስል ስለሚያውቀው ጉዳዩ የመንግስት አካልም ስለሚያውቀው መፍትሄ አላገኘ የወሰንኩት አንድ እንዳንድ ውሳኔ ብቻ ነበረ። የመጀመሪያ እኔ መኖር አለብኝ አልኩት። ሁለተኛ ልጆቼ መኖር አለባቸው ብዬ ወሰንኩ። የመጀመር ውሳኔ ወሰንኩኝ፣ ወጣው ማለት ነው። በዛው ምንም እስክሪፕቶ ሳሊዝን ነው ወጣው። ምናልባት ትስኑ ሰዎች የሚያውቁኝ ሰዎች ይኖራሉና በይዘቱ የማላፍርበት ነው። ይሄ ምናምን የተተማረ ነው ብዬ አይደለምና ሁሉን ነገር አጥቼ ወጣው። ከዜሮ ሰባት ዓመት ያገለገልኩበት ቸርቼን አጥቼ አንድ ብዬ ጀመርኩ ማለት ነው። እናት ቸርች ነበረኝ። እናት ቸርች ተወሰደብኝ። በዚሁን ዓመት ልክ ዓመታው ምናምን አልፎታልና እናት ቸርችን ፕላንት አደረኩ ከዜሮ። ይህንን እያልኩኝ ወደዚህ ቤት መጣ አመመኝ። እኔ መኖረ በክራይ ቤት ነው። የራሴን ቤት ነበረ ቸርች የሰጠው የራሴን የራሴ መኖሪያ ቤቴን አየር ካርታ ነበረው ሁለት መቶ ካሬ ሰጠው። እዛ ላይ ነበረ ቸርቹ የተጀመረው። ከዛ ላይ የወሰዱ መቶ ስልሳ ካሬ በቸርች ስም ገዝቼ ነበረ እዛ ላይ የሚወስዱም የራሴ ነው የሚሰሩበትም የራሴ የቸርቼ ንብረት ነው እና ከዛ ያለኝን አማራጭ መኖር ስላለብኝ ወሰንኩኝ፣ ማለት ነው አንድን ቸርት ፕላንት አድርጌ ውሸት ስለሌለበት ወንድም ይዘህ ያለና የአንድ ወር መክፈያ ብር አልነበረኝም። ግን ሴጣንም ሰው የማይችሉ አንድ ነገር ነው። አንደኛ የእናንተን እግዚአብሔር ሊያስቆሙ አይችሉ። ሁለተኛ እናንተን መግደል አይችሉም። ገዘብ ስለጡ ሳይሆን ችሎታ ስለጡ ሳይሆን እግዚአብሔር በእናንተ በነሱ እጅ አሳልፎ ስለማይሰጣችሁ አትሞቱ። ከዜሮ ጀመርኩኝ። የመጨረሻው በጣም ከፍቶኝ ነበረ። ልጆች ያሉ ብዙ ቦታ ከፍላለው ከአቅሜ በላይ ሆነ። አላወራው በዚህ ምክንያት የነሳ ባለቤት የአንድ አመት ምናምን ቸርች አትሄድም። ስለ ቸርች እንታወራም አልፈልግም። ነጋዴ ነበረች እሷ በእኔ ምክንያት አለቀሰች፣ ባዶ ሆነች፣ ቤት ቀረች ማለት ነውና የመጨረሻውን ቀን ወደዚህ ቤት መጣሁ። እንዲህ ምን ልስብከት ነበር የምትሰብከው አትዋረዱ። እዛ በምትበዛው አካባቢ እዛው ያለቀሳችሁበት ቦታ እግዚአብሔር ለክብር ያደርጋችኋል፣ ሰፈር አትቀይሩም እያልክ ትሰብክ ነበር። እኔ ደግሞ እዛው ሰፈር ተዋርጄ አንገቴ እንደፍቼ ከባዶ እያገለገልኩ ነበርኩ፣ እና እዚህ መጣው የእግዚአብሔር ሰው መጣና ተፈርዶልሃል አልከኝ። ሄው በእግዚአብሔር ፊት ነው መነግራቸው። እኔ እኮ የመጨረሻ እንደዚህ ነው እንደመጣኝ ወጣት አይደለሁም። እኔ የሶስት ልጆች አባት ነኝ። የመጀመሪያ ልጅ 12 ዓመት ነው። ክብር ለእግዚአብሔር ይሁን። ተፈርዶልሃል አለኝ። እዛ ጋር መጣና ከዛ መልእክቱ ብዙ ነገር ነበር። እሺ፣ የተላለፍልኝ ነበር። ዶክመንቴን እዛ ጋር በተንኩ እና የመጨረሻ ሰበር ዜና ላይ ነው መጣው ነበር። ሌላ እርምጃ ሊወስደው እኔ መጣው። ከሙስሊም ቤተሰብ ነው በይዘው፣ ይቅርታ አርጉልኝ። እኔ ሰው መስክሮልኝ አይደለም መጣ። ዘይትን ፈሶብኝ አይደለም ኢየሱስ ራሱ መጥቶ ይዞኝ ነው ያመጣኝ። ነጋዴ ነበርኩኝ እኔ በይዘዊ ሙስሊም ጋር ገንዘብ ጠፍቶ አይደለም አለ ሁሉ አለ። ደግሜ ነው የምነግራችሁ እዛ የሌለው አንድ ነገር የዘላለም ሕይወት እና ተፈርዶልሃል አለኝ። አሜን ብዬ ወርኩ። ድጋሜን በዚህ በኔጋ ስታልፍ እኔ እንደውም በቃ ይሄን ጉዳይ እጅ መምታት አለም፣ ተፈርዶልሃል ቁጭ በላልከኝ አሜን ብዬ ወሰድኩ። አንድ ወንድም ስሙን አላውቅም፣ እዛጋ ጠዋት አንተ ከመግባት በፊት በአምልኮ ተባርካለሁ፣ ፕሮግራም በሚመሩ ተባርካለሁ። እና እሱ ምን አለ የአንተ ጉዳይ ዛሬው ተፈርዷል አለ። አንተ መተማታው መታለ። አሜን ብዬ ከራስ የቤተ ክርስቲያን አገልጋይ ጋር ወደ ናዝሬት ገሰገስኩ። ቸርች ጥዬን የመጣው ዛም ጊዜ የዛን ሰዓት ምንም የለኝም ዜሮ ሳንት ቤለኝ። ዓርብ እዚህ መጣው አንተ ጸለይክልኝ። ቅዳሜ የተወሰነ አባላቶቼ ጋ ብዙም አልሄድም ጉብኝት ወጣው ለአባላቶቼ አሁን የተቀራየው ቦታ በጣም ስለምርቀው ታክሲ እያሳ ሶስት ታክሲ ምናምን ይፈጅበታልና አባላቶቼ መምጣት እንፈልጋለን እንወዳሃለ፣ ግን ታክሲ ከበደናል። እንዲሁ አልኩት በእምነት እዚ ጸልይልኛል። በቅርብ ቀን እግዚአብሔር ቦታ ይሰጠናል አልኩኝ። ሄርኩኝ ዘጠኝ ሰዓት ላይ ሲው እሺ ነብይት ሄዲ የት ነው ያለው? እዚህ እንደዚህ አይነት ቦታ ቦታ ትፈልጋል አሉ። አላምንም ባይ እኔ ቀጠርኩ። ከዛ በኋላ ያንድ ወርም አይደለም ምከፍሎ ምንም የለኝ ከዛ በኋላ መጣ። የተዘጋጀ ቸርች፣ ከዚህ በፊት ቸርች የነበረው ወንድሞች ኦልሬዲ እቃ አልነበረው፣ የተሟላ ባዶ ቸርች ማለት በእነሱ እቃ ተጠቀምኩ የተሰነቀ ሙሉ ቸርች መጋዘን ያለቀ ደግሞ እግዚአብሔር ሰው እዛው ያለቀስኩበት ሰፈር እዛው የሳቁብኝ ሰፈር እዛው የታችሁብኝ ሰፈር እዛው ሰፈር ሴንታር የሆነ ምናልባት የሚያቁ ሰው ከሆነ አለም ሆቴል ናዝሬት ላይ አጠገብ አስፋልት ዳር እግዚአብሔር ቦታ ሰጠኝ። ቁጥር ሁለትን እዛ ጀመርኩ። ቁጥር አንድ ነበረኝ፣ ቁጥር ሁለት ነበረኝ፣ ቁጥር ሶስት ነበር። ሶስቱ ኦልሬዲ ሁለቱም ወስዷል። ቁጥር ሶስት ባሰላ ከተማ የነበረው እሷንም ዘጉ። አንድ ሁለት ወሰዱብኝ፣ አንድ ዓመት ባልሞላ ውስጥ ይሄኛው። አንተ ጸልይልኝ፣ እርቅ እውነቴን ነው የምነግርህ። ዜሮ አምስት ሳንቲም የለኝም። ቤት ኪራይ ከፍላለሁ፣ አገልጋይ ነኝ። ጋም ከፍላለ የቸርቹ ነገር ታውቃለህ። ሙሉ ቃ ነበረ የለኝም። ተከራይቼ ነበር ማገለገለው። እንደዛ ሞኝ እጅ አልሰጥም። እኔ በህይወት ዘመን እጅ ሰጠቻል አልሰጥም እኔ እየተከራዩ ከባድ ነበር። እንኳን ሁለተኛ ቸርች ማሰብ በፍጹም አይቻለም። በፍጹም እንዴት ብሮች እንዳገኘ አላቅም። አንዳንድ ወንድሞች እግዚአብሔር አስነሳልኝ። ቁጥር ሁለትን በዛ ቦታ ጀመርኩ በሀያ ሰባት በዚህና ወሬ ያለፈው በሀያ ሰባት በሀያ ስምንት በሀያ ዘጠኝ የራሳቸውን ሙሉ ዕቃ ሰጥቶኝ ለሶስት ቀን ፕሮግራሜን እዛ ጀመርኩ። በሚገርም ሁኔታ እግዚአብሔር አሳለፈኝ። እግዚአብሔር ዘመንን ይባርክ። በጣም አንድ ነገር ብቻ ልናገር። እሺ ይህንን አሁን የምናገርበት ኢንተርቪው ተሰርቶበታል። ማንም እንዲሳቀቅበት አይደለም። እውነተኛ ታሪክ፣ የተጨመረበት የተቀነሰበት ነገር አይደለም። ኢንተርቪው ሰርቼበታለው። ከጊዜ በኋላ የሚለቁ ኢንተርቪዎች አሉ። ምንም አልነበረኝ። ሞት ሞት ሸሽተን ተቃለ። እኔ ችግር የለም ዋጋ ልክፈል። ሶስት ልጆቼ ምንም በማያውቁ ዋጋ ከፈሉ። ራሴ ያስተማርኩ፣ ራሴ የሾምኩ፣ ራሴ የዳርኩ፣ ራሴ ስፍራ የሰጧቸው ናቸው የወሰዱብኝ። ምን ልል ይፈልጌ ነው። አንድ ሁሌ ጊዜ የምትናገረው አንድ ነገር አለ። የወደቅክ ቀን የምትለው ነገር አለ። መጥቼ አላውቅም። እድሉ የለኝም። ሐሙስ ሐሙስ አሰላ አገለግላለሁ፣ አርብና እሁድ ናዝሬት አገለግላለሁ። ምናልባት እዚህ የሚያውቁኝ ሰዎች ስላሉ ጊዜ የለኝም። በእንደዛ አይነቱ ነኝም። አንድ ቀን አንድ ቀን አለ። አንድ ቀን አገልግሎት አቁሜ አላውቅም። እናንተ የኔን ቦታ ብትሆኑ አግኝታችሁ ስጠጡ በጣም ከባድ ነው። በጣም ያሳፍራል። መጋዴ ነበርኩ። ከመስጠት ወደ መቀበል እየለመንኩ ማገልገል በጣም ከባድ ነው። እና ሁሌ የምትናገሩ አንድ ነው። ለመጀመሪያ ጊዜ ነው አካል ያገኘው ብያለሁ። ስትወርቅ ሆን ብሎ ይደውልልሃል አልክ። ስትወርቅ የወደግ ቀን እኔ ሁሌ አዳምጠዋለሁና እግዚአብሔር በዛ ሁሉ ውስጥ በማይታለፍ ውስጥ እግዚአብሔር አሳልፎኝ በህይወት አኖረኝ። ሶስት ቸርች ነበር የተወሰደ፣ ሶስቱም ቸርች አሁን ተመልሶልኝ፣ ክብር ለኢየሱስ። እግዚአብሔር ደግሞ ሰው ሰጥቶኝ በህይወት ኖሬ ከሞት ተርፌያለሁና ከመጀመሪያው ቤት የሁለተኛው ቤት ክብር ይበልጣል። አሜን። በተሻለ ክብር በተሻለ ሞገስ። አሜን። ይሁን አለ ሆነ። ተባረክ።